የአብርሃም ልጅ ከዛ በኋላ መቅረጽ ከቻልኩኝ ፎቶ ማንሳት ከቻልኩኝ ቀሰኝ ፎቶ አነሳው፣ አለ ፈቅዱልኝ። አይመስለኝም፣ ሕፃን ልጅ መጠጋት አይቻልም። ስለዚህ ከተፈቀደልኝ በደንብ አየዋለው፣ ከተፈቀደልኝ ደግሞ ፎቶ አነሳዋለሁ። እዛ አየዋለሁ፣ መልኩን አየዋለሁ፣ እናደርጋለን። እስከማየው በጣም ጓግቻለሁ፣ እውነት ለመናገር ማለት ነው። እና እኔም ቀጣይ ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እኮ ግርም የሚለኝ ትላንትና ራሱ እየሰራሁት ቪዲዮ ለመናገር ማለት ነው ብዙ አልተናገርኩም፣ ምክንያቱም በደንብ ችየው በጣም ስለገረመኝ ማለት ነው። አብርሽና አሩታ በስ ወይን ፈጣሪ አንተ ይቅር በለኝ እንዶ ትዕግስቱን ስጠኝ፣ ትዕግስቱን ስጠኝ። እኔ ምለው አብርሽና ሩታ በዚህ ልክ ነው ማለት ራሳችሁ ሸቅሉ፣ በራሳችሁ በፈለጋችሁት ራሳችሁን አዋርዳችሁ፣ ራሳችሁን እንደፈለጋችሁ አድርጋችሁ ሸቅሉ። ግን ሳምንት ባልሞላ ልጅ፣ ክርስትና ባልተነሳ ልጅ ደሙን እንዴ እኔ ምለው ገና በፈጣሪ ስም አረ እግዚአብሔር ይቅር በላችሁ። የእውነት እግዚአብሔር ይቅርበላችሁ ከልቤ ነው እንዴ። ገና ሳምንት ባልሞላ ልጅ እንደዚህ ሰው እንደዚህ እንትን ይላል በጓደኞቹም እችም ማንን እንደሚመስል ምናምን ሲጀመር ልጁ ድራማው ውስጥ ለምን ታስገባላችሁ? ማንንም ይምሰል ለምን ትላላችሁ? ገና ገና ልጁ ገና እኮ ነው። እንደቀጠላችሁ ድራማችሁን ስሩ ገና ደም ያልቋጠረ ልጅ ገና ደም የሆነ ልጅ ገና ምንም እንትን ያና ልጅ ልጅ አምጥታችሁ፣ አሁን በልጅ መሸቀል ጀምራችሁ። ምናክል ውርደታን ብትሆኑ ነው አብርሽና ሩታ? ምናክል ራሳችሁን ለገንዘብ ብትገዙ ነው? የእውነት ነው ምላችሁ። ምናክል ራሳችሁን ፈቅዳችሁ ራሳችሁ ላይ እንደፈለጋችሁ ተጫወቱ፣ ግን ምናክል ሰው አውቃለሁ። ብርን የማይወድ አለ ወይ ልትሉ ትችላላችሁ ብርን የሚጠላ ማንም ሰው የለም። ገባችሁ አይደለ? ለብር ብሎ ሰው ይጋደላል። ለብር ብሎ ብዙ ነገር ይደረጋል። ለብር ብሎ ነው ሰው ነብሱን አጥቶ በባህር ተሻግሮ ብዙ ቦታ የሚደርሰው ለብር ብሎ ነው አይደል? አውቃለሁ እሱን እንድታስተምሩኝ አይደለም። ግን እንዴት እንዴት በልጃቸው እንደዚህ ይሆናል? ገና ሳምንት ባልሞላ ልጅ እንዴት እንዲነገድ ይፈቅዳሉ? እ መጀመሪያ የምታስከብሩ ልንገራቸው አብርሽ ራሱን አላስከበረም ሩታም ራሷን አላስከበረችም አይደለ ግን ልጃቸውን ማስከበር ይችላሉ ማንም በቃ በምንም ይምጡ ሰው ጓደኞቹም በምንም ይሸቅሉ ማንም ሰው በምንም ይሸቅሉ በልጄ ግን እንዳትመጡ በልጄ ግን እንዳትሰሩ የልጄን ስም እንዳታነሱ ገና ነው አላደገም እኔ እንድታድጉ ፈልጌ በእኔ እንደፈለጋችሁ እንድትሰሩ ፈቅጃለሁ በልጄ ግን ፕራንክም ሆነ ምንም አይነት ነገር እንድትሰሩ አልፈቅድም፣ ብሎ አብርሽ ማውራት ይችላል። ሰው ነው፣ የሰው ልጅ ነው፣ ጭንቅላት አለው፣ ማውራት ይችላል። አፍ አለው፣ ገባችሁ? አፍ አለው፣ አፍንጫል አብርሽ እንደዛ ነው። አረ ቦት አይደለም ማለት ማውራት ይችላል፣ ማውራት ይችላል። አረጋለሁ፣ ልጅ እወልዳለሁ። ለማንኛውም ስቀልድ ነው። ይህን ይዛችሁ ግን ደግሞ ይሄ ቦጭ ቦጭ ስታዩ እንትን እንዳትሉ ሄርሜላ ረገዘች የምትሉ ሰዎች አላችሁ እና ስነስርዓት ስለዚህ ግን የአብርሃም ልጅ አይሆና ማለት የአብርሃምን ልጅ አይሆና በቃ ከዛ ሩታ ጠይቃታለው መውለድ ቀላለው ወይ እንዴት ነው ምጥ ምናምን ብያት ማለት ነው ቀለል እናትሽን አጠይቂያትም እንዴ የወለደችሽ እናትሽን አጠይቂያትም ሩታ ለምን ትጠይቂያታለሽ እናትሽን ለምን አጠይቂያትም ልጅ ለእናቷ ምጥ አስተማረች አሉ

አብሽና ሩታና ላይ ተሽ አብርሽን ለማግባት ትፈልጊ ይሆን ይችላል። አብርሽ አላሳካም፣ ሌላ ወንዶችም መሀል ትገቢያለሽ። ባለ ትዳሮች መሀል ትገብተሽ እንደፈለሽ ከሆንሽ በኋላ አንዱን ነጥቀሽ ከአንዱ ታረግዣለሽ። ገባሽ እንደዛና፣ አባባልሽ ገብቶናል። የሩታንም ልጅ አብርሃምንም ልጅ እና የዋለን ማንም ባይኖርና ሩታንም ጠይቂያት፣ ፊቷን ታዙርብኝም አታዙርብኝም ታኩርፍ ብያት ወጣለሁ ማለት ነው። አብረን እንሂድ እንግዲህ ሰሞን ሽፍ ሽፍ ነው። ይያረከች በተፈነመ ነገርውኛ ስቲንግ ጋር ብቻ ያብሽን ልጅ ማይቼ ይመጣል የአብርሽ ብቻ አይደለም የሩታም ልጅ ነው እቺ ገነ ማን ነው የብሩኬ ወንድም ምንድን ነው ያለው ዶማ እያለ ነበረ አካፋ ኧረ ዶማም ጨምሮ የብሩኬ ወንድም ማለት ነው

ከሰው ህይወት አይወጣም ከወለደች በኋላ ማረፍ አችልም። ሩታ ሩታ ምስኪን እኮ ናት የምር በፈሻል በፈሻል፣ እንግዲህ አፍጃለሁ፣ ግን ስላየሁሽ ደስ ብሎኛል። እሺ ቁጭ ብዬሽ ነበረ እና ደግሞ ለሌሊት አስር ሰዓት መውደድሽን ሰምቼ ነበር። እንዴት ነበረ? የመጀመሪያ ስትወጂ እንዴት ነበረ? ምንም አይልም፣ ያው ፈተናው እንዳለ ቢሆንም ምንም አይልም። አስር ሰዓት ነው። አይ ጠንካራ ናት። በጣም ይከብድ ነበር። መስሳት ነው ምጡ። የጀመረሽ ምን ተሰማሽ? እንግዲህ እሱ እሱ ሴት አደለች። ቢያንስ ይሄም እንደዚህ አድርጊ ስታረግ ተጠንቀቂ የምትይ ነገር የለም። እንዲህ ሲመጣ ጉድ እንዳትሆኝ ብለሽ የምታደርጊ ነገር የለም። ጠይቅ ነው የመጣው ስነስርዓትን ይዘ ጉድበልበየርክበት ቦታ ነው እያወሩ ያለሁት የእውነት ባሏን እንደዛ አድርጋ ባሏን እንደዚህ በቃ ሩታ ማለት ነው። የእውነት ለመናገር በዚህ ሁኔታ እንደዚህ ስታዩት ምስኪናት በጣም ዝም አለቻት። ምንም አላለቻትም፣ ግን እየሳቀች ምን በቃ ሩታን እንደ ሰው ነው የምታወራው ማለት ነው። እናንተ ብትሆኑ እንደዚህ ታደርጋላችሁ? ንችግር ይ እንትን ደቂቃ

ሪፍሪ መልክ አለይም። ከሁለት ወር በኋላ ነው በደንብ የሚወጣው። በደንብ ይወጣው። ልክ ነው ግን አባቱ ነው የሚመስለው። አስመስክሯል ማለት ነው። ግን ጥንጥዬ ነው። አብሪሽን ከመሰለ አብሪሽን ልጅ አለው ተብሎ እንዳታገጁ ነው። አብሪሽ እንዳትወስጂ አይኑን ብገልጥማ እንዴት አድርጌ እንደማጫውተው። በጣም ቆንጆ ነው ይለሻል። ቆይ ቆንጆ ልጅ ባይሆነስ? ልጅ ልጅ ነው አለቀ። ፈረንጁን የሚያስቀኝን እንጂ የፈረንጁን ቪዲዮ ለማየትና ሩጣ እየሳቀች እዚህ ጋር ምስኪን ሆነ። ማርያምን እንደዛ እንዳላረገች ልጅ ዝም ብላ ተቀብላ አብራ ፈረንጁ በሚያወራ ነገር እየሳቀች የወሮ ተጻጥ ገርሞኝ ነው ይሄ ቪዲዮ ነበር። እንግዲህ እኔ እንደዚህ አንድ ጠብ አደርጋለሁ አይደል ብላ ፈረንጁን ጠየቀች። ቆይ ከፈረንጁ ነው የምትወልጂ አልገባኝም። አልገባኝም። አልገባኝም እዚህ ጋር ማለት ነው ቤተሰብ። እኔም አንድ ጠብ አደርጋለሁ አለችና ከእዛ ዞር ብላ ፈረንጁን እያየች ነው። ከፈረንጁ ነው የምትወልደው ወይስ ከማን ነው የምትወልደው? ሲ ንገሩኝ ል ከባድ ነው። ወይኔ ግን ቤተሰብ በዚህ አስተያየት ማለት ነው ከአብርሽና እቺ ከአብርሽና ከሩታ ህይወት ብትወጣ ደስ ባለኝ። የምትወጣ ግን አትመስልም። ግን ወጥታ ከፈረንጁ ጋር ተፋቅረው ወይም ደሞ ፈረንጁ አፍቅሮኛል ወይም ደሞ ፈረንጁ ደሞ አፍቅሬያታለሁ ብሎ አብሮ ድራማ ሊሰሩ ፈልገዋል መሰለኝ፣ ፈረንጁና እቺ ማለት ነው። ገባችሁ አይደለም? ይመስለኛል እንደዛ ነው። ሁለቱም ፍቅር ፍቅር አጫውተው ሁለቱም አንድ ላይ ሊጫወቱ ነው። በቃ ፍቅር ፍቅር ተጫውቶ ቪዲዮ ሊሰሩ ነው። እንደዛ ነው አስተያየቱ የሚመስለኝ ማለት ነው። እሷ ማለት ነው አብሪሽ ቤት አብሪሽ ከአብሪሽ ጀርባ ሆነ እንትን የምታደርገውን አሁን እነሱ እያደረጉ ያሉት እየከፈሉ ያሉት ማለት ነው።

ኩታ እንዳትያቸው ን አንቺ በጣም ትዝናናሽ ብያለሽ። ልክ ነው ታስብያለሽ። እራስ ይጠይቅ። እንደዚህ ነው መልሳቸው። እኔ ኩታ ስላለች ነው። ችግር የለውም። እነሱ እንደሚሆኑት ብዙ ከኔጋ እያይዙት አለ ላ ምንም ማለት አልችልም። እንግዲህ ጨጓራሽ ነው ያቃጥሉሽ። አንቺ ነሽ እንጂ ጨው። እነሱማ ሩታን ይወዷታል እኮ አታውቂም እንዴ? ሩታን ነው ያዝኗታል እንጂ ልጅ ጨጓራውንማ አይጨርሱም። ገባሻለሁ። አንቺ ነሽ የሩታን ጨጓራ ልጨርሽ የተነሳሽው አይመስልሽም። መቼ ነው ከህይወታቸው የምትውጪው? ግን ቤተሰብ ሰላማችሁ ይብዛልኝ፣ እወዳቸዋለሁ። ባይ ባይ። በአዲስ ሲዶ እስከምንገናኝ ባይ ባይ።